ዜና ይስጥልኝ፣ ወደ ዩቲዩብ ቻናል ቤተሰቦች ደህና ናችሁልኝ ወይ? እንዴት ናችሁ? እግዚአብሔር ይመስገን፣ ከእኔ ጋ ሁሉ ሰላም፣ ሁሉ መልካም ነው። ዛሬ አብርሃም እንግዲህ ተዳሸኛ አይነት ነገር፣ ቃለ ሽናጠፍሽ አይነት ነገር እና ህይወት ስጀምር ምናምን የሚሉ ሙዚቃዎችን እያዳመጠ ወደኛ መቷል ማለት ነው። ተደብሮ ባይዘው እንግዲህ አብርሽ፣ እውነት ለመናገር ማለት ነው ሩታ ብቻ ሳትሆን እኛ ኦዲንስ ሳንቀር ማለት ነው በአንተ ጉዳይ በጣም ደክመናል። እንዴት ነው ለምሳሌ ህይወት እንዳይበላሽ፣ ሩታን እንዳታጣ ትዳርግ እንዳይፈርስ፣ ማለት ነው ስለ እውነት ከሩታ እኔ እንጃ። ሩታስ አንደኛዋን ችለዋለች ላይፏ ስለሆነ፣ ግን ኦዲየንስ ደግሞ በጣም በቃ ደክሟል። የራሳችን ህይወት ውስጥ የተተረሟመሰ እስኪመስለን ድረስ በራሳችን ህይወት የደረሰ እስኪመስለን ማለት ነው። ይህ ሁሉ ምንድነው ዛሬ ላይ ይህንን እንዳናይ ነበር። ዛሬ ላይ የእናንተ የሁለታችሁን ብሬክ አፕ እንዳናይ ነው። ገባህ አይደለም? ነገር ግን አሁን ይሄ አያዋጣም። ባይዜው ያዎ እየተሰማክ ሲመጣ ያጠፋከው ነገር በጣም ጥፋት እንደሆነ ሲገባክ ማለት ነው። ገና ወደፊት ይሰማካል፣ ባይዞ አሁንም ካልደረስክበት፣ አሁንም ካልነቃ ምን ማለት ነው? ጠይቃት አለ ሩታን ነገሮችን አብርሃት ፊክስ ለማድረግ ነገሮችን በይቅርታ እንድታልፍክ ምናምን ማለት ነው። ግን ምን መሰል አብረሽ አብርሽ ሩታን በሽምግልና ብትሄድባት ነው የሚሻለው። አሁን ላይ አንተ በሄድክበት አግባብ ሩታ ትቀበለህም እየተቀበለችህም አይደለም። ምክንያቱም በጣም ተጎርታለች፣ በጣም ተጎርታለች። ትሪትመንት ያስፈልጋታል። የምሬን ነው ቤተሰብዬ፣ ጉዳት ከባድ ነው ማለት ይሄ ቀላል ጉዳት አይደለም። ሁሉም ነገሯን ትታኮ ሁሉ ነገሯን ትታ ህይወቷን ሰተው ባል አድርገው ልጅ ሰተው ያልተከበረች ሚስት ምን አይነት ነገር ትጠብቃለች ብላችሁ ታስባላችሁ? ከዚህ በኋላ በለዋ ላይ ብዙ ሴቶች እየመጡ እየሄዱ ተው እያለችው አልሰማ ብሏት፣ አሁን ላይ እንዲህ ብታመርኩ፣ እኔ በሩታ አልፈርድም። የምሬኑ ቤተሰብ፣ እዚህ ምንድነው መሰላችሁ ሽማግሌ ይዞ ይቅባ በሽምግልና ከልብ ተጸጽቶ ነገሮችን ከዚህ በኋላ እንደማያበላሽ ከዚህ በኋላ በዚህ ታሪክ ስሙን እንደማያስነሳ ለራሱ ከተጸጸተ አብርሽ ከዚህ በኋላ በዚህ ነገር ውስጥ አይገባም ብዬ አስባለሁ። በድጋሚ ለድምጽ ጥራት ይቅርታ ጠይቃለሁ። ቤተሰብ ከባድ ጉንፋን የሚመስል ነገር እየታገለኝ ነው እንጂ ሁለት ሳምንት ማለት ነው። ለዛ ነው እና የሚሻለው እሱ ነው። ምንም ያው በሙዚቃም ቢያለቅሱ ቢንፈራፈሩ፣ መላልሶ ይዱሷም ቢያጨናንቅ ጥሩ አይመጣም። አብሬሽ በጣም በድላት አለሩታን የምሬን ነው በጣም እንደውም ፍቅር ስላላት ይመስለኛል ያን ሁላ የሴቶቹን ጫጫታ ስድብ ዛቻ ሁሉ ችላ ስቲል እስካሁን አብራት አብራህ ያለችው ተለየች እኮ ለማለት አይቻልም ከሷ አድርጊት አንጻር ስለዚህ አብርሽ ይሄ ምን መሰለክ እንግዲህ ያው እኛ ጥልን አንጥልክም መቼስ ያው መቼስ መቼስ አይደል በአንድ ጎን ነገር ክን ስለምናስበው የድሮውን ነገር ስለምናስብ፣ እኛ አሁንም ሁለታችሁ መካከል ልዩነት ተፈጥሮ እስከመጨረሻው እንድትለያዩ አንፈልግም። ግን አብርሃም ግን መማር አለበት መቀጣት አለበት ብዬ አስባለሁ። በቃ ለምን መሰላችሁ ህይወት ትምህርት ቤት ነች አይደለ? ከዛ ጥፋቱ ታርሞ ደግሞ ዳግመኛ ላለመድገም ሩታን እንዳሳዘናት እንዳስከፋት አውቆ ከዚህ በኋላ ጥሩ ባል ሊሆናት ነው የሚገባው። ሩታ አሁን ምን እንደምትፈልግ ልንገርክ። በእርግጥ ወስኛለሁ ብላ ካለች ግን ደግሞ አብርሽ አንተ ተቀየረክ፣ ሩታ ማሳየት አለብን። በምን መቀየር እንዳለብህ ታውቃለህ። ላይፍክን እንዲ ታግለክ እንዴት ታግለክ ላይፍን እንደቀየርከው ለሌሎችም እንደበቃከው አሁን ደግሞ ባህሪ ደረጃ በጸባይ ደረጃ በትዳርክ ውስጥ ሩታ ምትጠላቸውን ነገሮች እነዛን ሁሉ ጥብጥብ በበያክልክን ገብቶ ያጠፋውን ጥፋት ለንስሐ አባቱ ዝክዝክ ካርጎ ነግሮ ከሃጢያት እንደሚነጻ ሰው ራዚክን ከዚህ አይነት ህይወት ሙሉ ለሙሉ አጽዳ። በቃ በማንኛውን ጊዜ ታማኝነትን ለሩታ አሳይ። አይደለም ሩታ አጠገብክ ሆና አጠገብክ ባትሆን እንኳን ታማኝ ሁን በቃ አብርሽ ታማኝ በአይኖች ታማኝ ሁን በልብህ ታማኝ ሁን እግዚአብሔርን ቤተሰብ አይን ሁላ እኮ ክፋት ይሰራላ አይናችን ክፉ በማየት ክፋት ይሰራል ማለት ማየት የሌለብን ነገር እያየን መመኘት ያሉን ያልሆነ ነገሮች ከነዛ ራስህ ግን አጽዳ እንኳን ሩታ አጠገብክ ኖራ ባትኖር እንኳን አንተ ለሚስት ታማኝ መሆን አለብን። እኛ ደግሞ አዲሱን አብርሃም እንጠብቀዋለን። ያው ጥለና እኮ እኛ አልጣልንክም። ባይዘወይ ማለት አብርሽ ቢቀየርና እኔ ነገ አብርሃም ምርጥ ባል ቢውለሩታ እግዚአብሔርን ደስ ይለኛል። ለምን ደስ አይለኝም? ጠፍቶ መቅረት ነው የሚያስጠላው እንጂ እኮ ከጥፋት መመለስ ጥሩ ነገር ነው። እና ምንድነው መሰለክ፣ ያው በቀደም ተነጋግረናል። ሄርሜላን በምመልክ እንደ ሸኘካት አግባብ ያልሆኑ ንግግሮች ነበሩ። በግድን የሸኛት ብለን ካል አልደግመውም እሱን። አሁን ግን አብርሽ ከልብህ ከተመለስክና ሩታን እንደበደልካት እንዳሳዘኝካት ያረከው ሁሉ ትክክል እንዳልነበረ እመንበትና ከዚህ በኋላ ሩታ መጠላውን ነገር አቁመክ ጤናማ ይሆን ለመኖር ሽማግሌ ይዘክና ሄድ። ሽማግሌ በቃ እኔ ከዚህ በኋላ ያ ህይወት አይደገምም። በህይወት የሩታ ሚስቴ ልጄ እናት በላት። እስቲ ደስ ይበለንኛ። እና በሽምግልና ጉዳዩን ፍታ ነው የምለው እኔ የታየኝ ይሄ ነው። ቤተሰብ እናንተ ምን ትላላችሁ? አሳባቸውን በኮሜንት አስቀምጡልኝ። ቸርቆዩልኝ።